ህብረቱ ይበላሻል፣ ጓደኝነት ይበላሻል፣ የማይበላሽ ነገር የለም። በቃ አሁን እራስሽን ወደ መጠላት እንኳን እስከምትገቢ ድረስ እየወሸ ነው። ይህን እያደረገ ያለው የጨለማ አሰራር ነው። ከ18 እድሜ ጀምሮ የሚከታተልሽ መንፈስ ነው። አሁን ለቆሹ ይሄዳል። ሳ ኢየሱስ ጌታ ነው ብሎሴ ድጋሞሴ መተሽ መስክሬ አሁን አንቺ ላይ የተወረወረው ፍላጻ ጥሎሽ ይሄዳል። አንቺ ላይ የመጣው በቅባት ነው። በቅባት በክፋት ቅባት፣ በክፋት ተሰርቶ በአንቺ ላይ ይገባ። ለምን የምትጀምሪው ነገር ሁሉ እድልሽን ለራሳቸው የሚያደርጉ? አይዞሽ፣ አሁን አንድ ነገር አለ። እድልሽን ጌታ ይመለሳል። እድልሽ ይመለሳል። በሉ ሴቶች በእሷ እድል ተሻምቶ ያገባሉ በሷ እድል ሌላ ነገር ደርጋሉ። በረከት ቢሆን ሰላም ቢሆን በእሷ እድል ነው። እሷ መንገድ ትከፍታለት ግን የእሷን አሰርቶ እድሏን ነው የወሰዱት። ግን አሁን ይህ መንፈስ ከሷ ላይ ይነሳል። ምተል በሰላም ውጤታማ ቤት የምተል ትዳር ሁሉ አበላሻለሁ፣ ስራ ዘጋለሁ የመጀመሪያ ነበረችን መጨረሻ ያደርጋሉ የምትል አንተ ክፉ፣ ከ18 እድሜ ጀምሬ ተከትለ ይመጣል፣ የእናቷን ሀረቅ ተከትለ ይመጣል። አሁን በእጅ ያለውን በረከት የወሰድኳን ሰላማን እድሏን መልስና ጠላትና ይ ይድ እንደ ሰው በጌታ

አሁን እንደ ትላንቱ ነው ብሎሽ፣ መልክሽን መልክሽን ቀምቶ ራሳቸውን ልጠቀሙ ስልጣን የለም። አሁን እድልሽ፣ መልክሽ ሁሉ ይመለሳል። ግርማ መጎስሽ ይመለሳል። ቅድም ስትማሩ ሙሴ ምን አለው? እግዚአብሔርን መጎስን ስጠኝ አለ። መጎስ የአንተ መጎስ ከኔ ጋር መኖሩን በምን እናውቃለን? አለው አለ። አሁን መጎስሽ ይመለሳል። እሺ፣ እድልሽን 100 ከ100 2017 ታረጋግጫለሽ። ዝም ብለሽ እኔ ነኝ፣ ምንም አትሆኝ መጎስ ለጌታለኢየሱስ ገ ክፉ ሰዎች በክፉ ስራ ይወስዳሉ። እግዚአብሔር ደግሞ መጎሳችን መለሰላችሁ። ሙሴ የጠየቀው መጎስ እናንተ እንዳገኝ ትፈልጋላችሁ። ከፍ አድርጎ የእግዚአብሔር መጎስ በእናንተ ለንድበስ ትፈልጋላችሁ። ሙሴ የጠየቀው ሰው መጎስ አይደለም፣ መጎስ ነው። መጎስ ማለት ጠላት ማለት አይችልም አሁን በሌላ ላይ እግዚአብሔር ምጉስ ስላለ ነው። እሷ መቆም አልቻለችም። አሁን እግዚአብሔር ምጉስ በእናንተ ላይ ወርቃል። ከዚህ ስወጡ መንገድ ላይ በጥፋት የሚጠብቁ ሁሉ ከእናንተ መንገድ እየወደቁ ይሄዳሉ። አሁን ከፍ አድርጎ በእጃችሁ ላይ ጌታ መጎስ ይቀመጥ። የእግዚአብሔር እጅ የእግዚአብሔር መጎስ በእጃችሁ ይቀመጥ፣ በላችሁ ላይ ይቀመጥ። ዛሬ ከዚህ ቤት በመጎስ መውጣት ይሆነላችሁ። ይህ እጃችሁ በግንባራችሁ ላይ ጫሚ። የእግዚአብሔር መጎስ በላችሁ ላይ ይዝነብ። ከዚህ ሰዓት ጀምሮ የእግዚአብሔር መጎስ ያገኛችሁ። አሜን። እንደ ኃያል ውጡ ግቡ። አሜን። እንደ ብርቱ ውጡ ግቡ። ከዚህ ቀን ጀምሮ ታርጋችሁ የተለወጠ የሆነ ማንም ክቡ ሰዎች በፊታችሁ አይቆሙ። አሸናፊዎች ሁኑ፣ ወላሾች ሁኑ። እንደ ትናንቱ ብሎ ሲመጡ ሰው ሲመጡ እንደ ትናንቱ ብሎ የናንተን ውበታችሁን፣ መልካችሁን፣ እድላችሁን ሊቀሙ ሲመጡ ከዚህ ቀን ጀምሮ የእግዚአብሔር ንጉስ በእናንተ ላይ ወደቀው ወደቀ ጨለማን

ግን ያሰባችሁ ይሆናል። ከፋር ብሎቻችሁ ከፋር ከፋር። አይኖች ግለጡ፣ አይኖች ግለጡ፣ ዝም ብላችሁ ግለጡ። ይኸውላችሁ ከዚህ ቀን ጀምሮ ነገሮቻችሁ አይበላሽም፣ ስኬታማ ትሆናላችሁ። አሜን። ዝም ብላችሁ ወደዚህ ይኸው ምንም አትሆን ምሽ አትወርቁም። ዝም ብላችሁ ይኸው። ግን አሁን ከልማችሁ ጋር ተራአቀ ትገናኛላችሁ። አሜን። ያስቸገራችሁ ለዘላለም ከእናንተ ላይ ይሄዳል። አሜን። አመሰግናለሁ። ይሳካልሽ ይሳካለሽ አሜን። ከመጎሷ ከክብራቸው ላይ ለዘላለም ጠርጌያለሁ። ማንኛውም ትፅዕኖ ሂድ ሂድ ከዘመናቸው ላይ ሂድ ሂድ ሂድ። ከማንኛውም ነገር ነፃ ወጪ፣ ከአልምሽ ጋር መገናኛት ይሁን ይችላል። ወራሽ ታምራት። ድንቅ ይሆን ድንቅ ይሆን ድንቅ ይሆን ድንቅ ይሆን ይሄናውራሽ እግዚአብሔር ካንቺ ጋር፣ ነገርሽ ሁሉ ያማረ ይሁን። ነገርሽ ሁሉ ያማረ ይሁን። የልዑል መንፈስ ባንቺ ላይ ይቀመጥ። ነገርሽ ሁሉ በኢየሱስ ስም ያማረ ይሁን። በጌታ በኢየሱስ ስም ነገርሽ ያማረ ይሁን። ነገርሽ ያማረ ይሁን። በኢየሱስ ስም አተሳው ነገር ያማረ ይሁን። የእግዚአብሔር ብርሃን በሕይወቱ ላይ ይብራ። ከዚህ ቀን ጀምሮ ተአምራት ይሁን። ያሰብከው ያለምከው ሁሉ ይሳካ በኢየሱስ ስም ጸለውክ። የእግዚአብሔር ብርሃን በሕይወቱ ላይ ይብራ። የእግዚአብሔር ብርሃን በሕይወታችሁ ላይ ይብራ፣ አሜን። በጌታ ስም ከዚህ ቀን ጀምሮ ነገሮቻችሁ ይሳካ፣ አሜን። ሕይወታችሁ ሁሉ የተሳካ ይሁን፣ አሜን። የእግዚአብሔር ብርሃን በሕይወታችሁ ላይ ይብራ፣ አሜን። በኢየሱስም ተባረኩ፣ አሜን። ቀንበር ሁሉ ይሰበር፣ አሜን። እዚህ ያላችሁ ከዚህ ቀን ጀምሮ ተጀምራላችሁ ይሳካ፣ አሜን። አይበላሽ፣ አሜን። አቤት ይኸው በጌታ ፊት ቆም እየነገርኩ ነው። የሚጀምሩትን ነገር ሁሉ እግዚአብሔር ያሳካል። አቤት ህልማችሁ እጅግ ያማረ ይሆናል። የኔት ከዚህ በኋላ ለካራ ም በመንገድሽ አይቆምም። ነገርሽ ሁሉ ተሳክቷል። አሁን ትጀምራለች። ማንኛውም ነገር በእምነት ስራ ዘመንሽ፣ ህዳር ዘመንሽ፣ አግሎት ዘመንሽ በረከት ዘመንሽ ሁሉ የተባረከ ነው። እንቅፋት ከአንቺ መንገድ ተነስቷል። እግዚአብሔር አምላክ ሴጣን በአንቺ ላይ ወረወ እሷ ወረ ወረ ፍላጻ አንስቶታል። ጥሎሽ ወደዋል። ነጻ ወጥሻል። በኢየሱስም ህይወታችሁ የበራ ይሆን ብራኒት የእግዚአብሔር ብርሃን በእናንተ ላይ ይብራ። ውጡና ውረሱ ዘመናቹ ይባላል። ስለነበረ ጊዜ ጌታ እናመሰግናለን። ከዚህ ቀጥ ያለውን የጸሎት ጊዜ፣ የአምልኮ ጊዜ ተረካ ቀጣይ ሳምንት ያለው ፕሮግራም ተረካ አትለየን። ልጅና ክብር በኢየሱስ ስም አሜን። ተባረኩ ቁጭ